ስምንቱ ጉባኤ እዚህ ተፋፍተን የነበር ይባላል። ብሉይ ተክቢ ተክሊ ገብረህና ዝዋቅቦም ዝማሬ መዋስዕት። አሁን ዝማሬ መዋስዕት መምህር አንድ ታላቅ ሊቅ ነበሩ። ድሮ እዚያው ደብሮ ላይ ሆኖ ወንበር አይሰጡም። ግን እንዲ ከዋና ዋናዎች ሁሉም የቤተክርስቲያን ትምህርት ዋና ነው። ግን እጅግ አስፈላጊ ከሆኑት አሁን ደብሮ ላይ የሚያስፈልገው ምንድን ነው ካልሽ የመጽሐፍ መምህር ነው። መቶ በመቶ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ብቻ ያለበት። አይ እንዴት ደስ ይላል። መብርሃንን ከዘጠና አምስት ዓመተ ምህረት እስካሁን ድረስ ከቀቤቷ አጥር ያልወጣ ሰው አለ ብላችሁ ታምኛላችሁ? እና ፈረንጅ የማይገባበት የሌላ ሃይማኖት ቅልቅል የሌለበት መቶ በመቶ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ብቻ ያለበት በድንግል ማርያም እንዴት ያሳሳል። አፄ ምኒልክ የዚህን የአመድ ጉባኤውን አስራት ማለት ነው ዙሪያውን ለካህናቱ መስተዳደሪያ ፈቅደውልታል። የስኞ ገዳ ቀረጽ የሊቦ አውራጃ አስራት ልሳቦልጅ ለካህናቱ መተዳደሪያ ብለው የፈቀዱ አፄ ምኒልክ ናቸው። ሰማንያ ዘጠኝ ጋሻ

አባቶቻችን ነገስታቶቹ አክብረው ውስጥ የቆየች ቦታ ነው። በጣም የሚገርሙ ነገሮች አሉት። ሌላው በጣም የሚገርመው የአጼ ሚኒሊክና የትየ ጣይቱ አልጋ እዚያን ያለ ሁለቱ አልጋ ማለት ነው። የአጼ ሚኒሊክም አልጋ የትየ ጣይቱም አልገዋል። የነገስታቱ ይሄ ድኮት አንባር የምንለዋል አይደል? በአካባቢያ ቋንቋ ድኮት ይባላል እሱ አለ። የወርቆ ክሌል የተለያዩ ታላላቅ መሳፍንት የተቀበሩበት ነው። ታላቁ ጉግሳ በዘመና መሳፍንት እኮ በጣም ስትሮንግ የሚባሉት ታላቁ ጉግሳ እኮ ቀብራቸው የት ነው ደብረ ታቦር ኢየሱስ ላይ እኮ የታላላቅ መሳፍንት መካነ መቃብር ብዙ ነው ንዋያተ ቅድሳት ያሉበት የሀገር ሀብት ነው የሀገር ሀብት ደግሞ ይገርምሻል ልዩ የሚያደርገው ደብሮ ላይ ብቻ አይደለም ሙሉ የቀበሌው ውስጥ መቶ በመቶ ኦርቶዶክስ ነው እንክርዳድ የለውም እሺ ንጹህ ስንዴ መቶ በመቶ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ብቻ ያለበት አይ እንዴት ደስ ይላል መብርሃንን ይኸው ደብረ ታቦር ኢየሱስ ቀበሌ ገበሬ ማህበር ላይ ሁለቱንም የማክለል መንገዶች ከተማውንም ይይዛል፣ ገጠሩንም ይይዛል። ሁለቱንም ነው የሚይዘው። ያ ኢየሱስ ወይ እንደውቀ አሁን እሑድ የከተማውም ሰው የገጠሩም ሰው ሁሉም የከተማው ሰው ድን ዘርግቶ ነው የሚኖር ለደብሩ። የገጠሩ ሰው ደግሞ ደብረ ታቦር ኢየሱስ እንዲሆነ ካሉት በድን እኔ ቀድሜ ልሙት ነው የሚል እንዴ። የድሮ እኮ ይገርምሻል። የሚገርሙ አባቶች ጣሊያን በ1928 በመድፍ ሲመታው የደብሮ ሊቃውንት እኮ ደብረ ታቦር ኢየሱስ ሲቃጠል ከምናየው እኛ ገብተን እንቃጠለው፣ እኮ ገብተዋል። ደብሩም ሳይቃጠል ቀረ። ሳር ነው የነበረ ቆርቆሮ የለበሰ በ1951 አይደንገሽም። እኛ እንቃጠለ ገብተዋል። በጣም የታወቁ አባቶች ማለት ነው። እና ህዝቡ ለደብሮ ያለው ፍቅር የተራረው ንጉስ ነው የሚለው አየሽ። የተራረው ንጉስ ካለ መሀሉ ጽኑ ነው። በችግር ጊዜ ገበሬውን ውስጥ ጠብቀው የነበረ ሌሊት። የራሱን ቤት ትቶ የእኔን ቤት እንኳን ሌባ መጥቶ ቢሰርቀኝ በሬውን ቢሰርቀው ደብረታቦር ኢየሱስ ሲሰረቅ ከማየት የእኔ ቤት ሲሰረቅ ሁሉ። ያን ጊዜ ከዛሬ ሰላሳ ዓመት ፊት ነው። በነገራቸው ገበሬው ተውጣቶ ሄዶ ይጠብቀው ነበር። አሁን ግን ያው ሰበካ ስለተቋቋመ ጠንከር ያለ መዋቅር ስላለ በደንብ በመሳሪያ ነው የሚጠበቅ። ዝወራለሁ የሚል ካለ የሚምረው የለም። እ እኔም እንደዚህ እንምላቸው ጥበቃዎቹን፣ ያለ ሰዓት የሚመጣ ካለ እንዳትምረው። በነገራችን እቃ ቤቱ በጣም በሚገርም ሁኔታ ማንም ማንም ደግሞ ደብሩ ላይ ይውላል። በተለይ ቃቤት ጠባቂዎች ወሳኝ ናቸው። ቢበጧቸው ደም ያወጣቸው ከወርቅ የነጠሩ ናቸው። የዚህና ዓለም ኑሮ የናቁ ገንዘብ የተጸየፉ፣ ፍጹም ሀገር ወዳድ ፍጹም ሃይማኖተኞች፣ ሌሊትም ቀንም የማይተኙ ይገርመኛል። ያን ብርድ ታግሰው ከ95 ዓመተ ምህረት እስካሁን ድረስ ከቀቤቱ አጥር ያልወጣ ሰው አለ ብላችሁ ታምኑኛላችሁ? እስከ ከቀቤቱ ከገባበት ጊዜ ጀምሮ ጠብቅ የተባሉት አባት እስካሁን ድረስ ከቀቤቱ አጥር ወጣ ያውቁ እንግዲህ ስንቶቻችን አንድ ቀን እሁድና ቀዳሜ እንደው ከቤተኝ ኝተን ብንውል ጭንቅላታችን ነው የሚፈነዳ፣ አይደል እስካሁን ድረስ እና ንብረት ክፍሉ በጣም የሚገርም ጠንካራ እንዳልኩሽ፣ ከዚያ ቦታ ላይ ሰው ካላለቀ መስረቅ አይቻልም። ፈረንጅ ያልተረገጠው መሬት በዚህ ዘመን እኮ ቅዱስ ነው አይደል? ፈረንጅ መቼም ጤና የለውም። ይኸውልሽ ብቸኛው ደግሞ ፈረንጅ ያልተረገጠው፣ ካህናቱ ግን በእግዚአብሔር ቸርነት ሳይርባቸው ሳይጠማቸው የሚኖሩበት ደብር ደግሞ አንዱ ማነው? ደብረ ታቦር ኢየሱስ ነው እና ብዙ ጊዜ ኧረ ፈረንጅም ጣ- ኧረ ፈረንጅ ነገር ዞን የሚመጣ የኢትዮጵያ ሕዝብ እንደ አያሳጠንም ብርሃን የኢትዮጵያ ሕዝቡን ከዘረጋ አይችዋል የአዲስ አበባ ቤተክርስቲያናት እንዲህ እኛን መግበውን የሚያድሩ ፈረንጅ ስለመጣ ይመስላችኋል? እና ፈረንጅ የማይገባበት የሌላ ሃይማኖት ቅልቅል የሌለበት መቶ በመቶ የኦርቶዶክስ ተዋሕዶ ሃይማኖት ወቅታይ ብቻ ያለበት በድንግል ማርያም እንዴት ያሳሳል ይህንን እግዚአብሔር ከድሮ ጀምሮ እኮ በወዳጆቹ ላይ እያደረ ነው ስራ ሲሰራ የሚኖረው በወዳጆች ላይ እያደረ ነው። ስምንት ጉባኤ እዚህ ሀፋፍ በላይ ነበር ይባላል። ዱሊ ተክሌ ተክሌ ገብርሃን ይሄ ሰው አቋቋሙ እዚህ ደግሞ የሉሊያት አዲስ እና በዚህ ይድጎ ዝማሪ ማስት የምናምሮ ስምንት ጉባኤ ነበር ከዚህ ከዲህ ሀፋፍ በላይ ይህን ያለፉበት አልቅ አባቶች ነበሩ። ከሚገርምህ እና እኔ የተወሰነ ይህን ስለው ከተወሰኑ አባቶች ደርሻለሁ። ብዙ ባልደርስም ማለት ነው። የደረስኩት ከማን ነው? መላከታ ጉዲሰ ይሄ አለቃ የነበረው ትልቅ ሰው ነበረ፣ ትልቅ ሰው ነበረ። እንግዲህ ከሊቃውንቶች እኮ ብዙ የሚመጡ ሰዎች አሉ። እሱ ግን በሙያም በአገልግሎትም በክፉ ዘመን ያገለግለው ትልቅ አባት ነበር። እኔን መጀመሪያ የተማርኩት

ወደእኔ ችግር ያለ ንድት እኔ ቀርቱ እግዚር የማይፈራበት መንአባቶች የማይፈበት ዘመን አሁን የተቋረጠው የመጽሐፉ ጉባኤ ቤት ነው። እኔ በማውቀው ታሪክ ሲሰጡ ከነበሩ ትምርቶች ዝማሬም ዋስት የሚባለው ዝማሬም ዋስ አሁን አንድ ታላቅ ደብሮ ወንበር አይሰጡም። ይን እንዲ ከዋና ዋናዎች ሁሉም ዋና ነው። ግን እጅግ አስፈላጊ ከሆኑት አሁን ደብሮ ላይ የሚያስፈልገው ምንድን ነው ካልሽ የመጽሐፍ መምህር የግድ ነው። አንደኛ ህዝቡ ሁሉር ክብረ ባል ነው የሚመስል እንደ ልደትን የሚያክል ሚያዚያ የወር ሲከበር፣ መስከረም አንድ ቀን ሲከበር በጣም የተለየ ነው። ራሱ ክብረ ባሉ በጣም እንዲ የሚያሳሳኮ ነው። እና እንዳልኩሽ እኔ አሁን በጣም የሚቆጨኝ በጣም የሚቆጨኝ መጽሐፍ ጉባኤ ቤት እዚያ ቦታ ላይ ባለ መኖር በጣም ይሰማል። የታላላቅ ገዳማት ክብር ሳይቀር የታላላቅ አድባራት ክብር ሳይቀር እየቀነሰ መጣ እንጂ እንዳልኩሽ የአክሱም ጽዮን የቅዱስ ላሊበላ፣ የደብረ ሊባኖስ፣ የቁልቢ ገብርኤል፣ የጎንደር ደብረ ብርሃን ስላሴ እነዚህ ታላላቅ ቦታዎች የሚባሉት የደብረ ታቦር ኢየሱስ፣ እነዚህ እኮ የሚሾሙ በንጉሥ ነገሥቱ ነው። በንጉሥ ነገሥቱ ከዚያስ፣ በቅዱስ ፓትርያሪኩ እና ከመላከ ታቦር ተሾመ ዘሪሁን በፊት መላከ ታቦር የሚባል አለቃ የለም። በዋናነት ደቡብ ጎንደር ሀገረ ስብከት የኢትዮጵያ ኦርቶዶክስ ቤተክርስቲያን አናት ነው። መሃል ራስ ነው። መሃል ራስ ነው። የምናገረው ደቡብ ጎንደር ብዬ ነው እዚህ ላይ እንዳጠቃላይ ጎንደር ክፍለ ሀገር እንዳጠቃላይ ጎንደር ክፍለ ሀገር ከኢትዮጵያ አልፎ ከኢትዮጵያ ውጭ ለሚገኙት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ሁሉ መጽደቂያ ነው። ለኢትዮጵያውያን ዜጎች ሁሉ ደግሞ መመኪያ ነው። ይህን በገንዘብ ያስፈልጋል። ይህን የምልበት ምክንያት እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ባለው አወቃቀር እኔ ባለው የመረጃ 2017 ዓመተ ዓመተ ምህረት ላይ ነው ይህን የምንነጋገረው ወደ እናነጋገረው 5 55 አህጉረ ስብከት አሉ ከ55 አህጉረ ስብከት መካከል ልብ በሉ የድጓ ምስክር ቤት ጉባኤ ቤት ደቡብ ጎንደር ነው የዝማሬ መዋሥዕት ምስክር ጉባኤ ቤት ደቡብ ጎንደር ነው የቆሜ ድጓ ምስክር ደቡብ ጎንደር ነው የተክሌ አቋቋም ምስክር ደቡብ ጎንደር። ልብሎች ስም የመጽሐፍ ጉባኤ ቤት እስቴ መካና ሃይማኖት ወይም እስቴ መካና ኢየሱስ የሚገርም ጉባኤ ቤት ነው። ያለ ይነን ታ ኃይለ ሚካኤል ጉባኤ ቤት ነው። የድሮቹ ይነን ታ ገብረ ኢየሱስ ጉባኤ ቤት ነው። እንታ ኃይለ ሚካኤል ማለት እውነት ለመናገር የሚገርም አባት ነበሩ። ማይደረ ማርያም እውነት የሀገር መመኪያ ናት። ይህን ብፁዕ ቅዱስ አቡነ ተክለ ሃይማኖት ሀገር ናት። በጣም የምትገርም ናት። ገላውዲዎስ በጣም የሚገርም፣ በድሮ ዘመን አንድ ሺህ መርጌታ ነው የተመደበለት። ስንት አይገርምሽም? አንድ ሺህ መርጌታ በጣም የሚገርም ነው። እያንዳንዱ ከዚያ ወደ ጣና ጭርቆስ ስንሄድ በጣም በታሪክ ቅድም እንደተናገርኩት በታሪክ ከአክሱም ጋራ ሲሆን የቀደመ ታሪክ ነው ያለው። ቅርታ አድርጉልኝ፣ የሚቀየሙ ይኖራሉ። ያነሳ ታሪክ ግን የለው፣ ያነሳ ታሪክ የለው። ዋሻ እንድራያስ ጣራ አገዳ የሚገርም ታሪክ ነው። ወደ ማዕከላዊ ጎንደር እንሂድ። መንበረ መንግስት መድኃኔዓለም በአንድ ጉባኤ ቤት ላይ አራቱም ጉባኤያት የሚታፈሱበት፣ አራቱም የትርጓሜ አፈላጊያት የሚመነጩበት ነው መንበረ መንግስት መድኃኔዓለም። ግምጃ ቤት ማርያም እንሄድ፣ የአዲስ ኪዳን ትርጓሚ የሚቀዳበት። አብየ ጊዜ ኪዳነ ምሕረት እንሄድ፣ የብሉይ ኪዳን ትርጓሚ የሚቀዳበት። ሰለስቱ ምዕት እንሄድ፣ መጻሕፍተ መነኮሳት የሚፈተቱበት። ደብረ ኃይል ወደ ብረ ጥበብ በዓታ ለማርያም እንሄድ፣ የጎንደር ያቋቋም ትምህርት 24 ሰዓት የሚዘመርበት እኔ እንጃ መብርሃንን እንደ ውቅያኖስ ተቀርቶ የማያልቅበት ወደ ቅኔው እንምጣ። ቅኔን ስናነሳ ያለ ጎጃም ጥሩ አይደለም። ጨጎዴ አናን እናንሳ። ይህኔ ኔታ ያሬድ ጉባኤ በጣም የሚገርም ከፍ ሲል እስከ አንድ ሺህ ተማሪ ዝቅ ሲል እስከ ስድስት መቶ ተማሪ ነው ያሉት፣ ያለምንም በጀት የዋሸራ ቅኔ በጣም የሚገርም ሙሉ ጎጃም የሚገርም ነው። የቅኔ ምድር ነው። ሙሉ በየምድር የዜማ ምድር ነው። ሙሉ ጎንደር ያቋቋመ ምድር ነው። ሙሉ ጎጃም የቅኔ ምድር ነው። የቅኔ ምድር የሚያናድደው ይህ ሁሉ እንዲህ ግልጽ አይፈለግም። ተራ ወሬ ነው። የጥምቀት ጋዜጠኞች ይመጡና ስለ ሎሚ ይጠይቆኛል። ወይ አደፋፈር ያኔ መሰለ ትምህርት እያለ ስለ ሎሚ መጠይቃለን። የልደት ያኔ መሰለ ቤዛ ሁሉን የሚያክል ቃል እግዚአብሔር እያለ ተራ ነገር እንሶስላ ስለ ስለ ነው እንዲ ማወሩ ጋዜጠኞቻቸው አንዳንድ ጊዜ አቅማቸው ነው። ይወቁም፣ መብራት በጣም እኮ የሚገርም ስለ ፀሐይ የሚመራመርን ሰው ስለ ሻማ መጠየቅ ይገባል፣ ይገባል አይገባ፣ እኔ እንደዛ እያልኩ አደ እና የሀገሪቱ ሀብት አሁን በጠቀስኳቸው አካባቢዎች ናቸው። ወደ ሸዋ እንምጣ። እውነት ለመናገር የሸዋ ዘመነ መንግስት ብዙዎቹ መጻሕፍት ከግሪክ ከብራይስጥ ከሮማይስጥ በተለይ በተለይ ከአረበኛ ቋንቋ አብዛኛው ብዙዎቹ መጻሕፍት ከአረበኛ ቋንቋ ተተርጉመው ወደ ሀገራችን የገቡት በሸዋ ዘመነ መንግስት። በጣም የሚገርሙ የሚገርሙ የሚገርሙ ገዳማት አሉ። የጥንት በሳል ሊቃውንትም አሉ። ተጉለትም ይባላል የጥንት ዜማ በጣም የሚገርም ማለት ነው። የሚያሳስ ታውቃላችሁ፣ ከዓመት እስከ ዓመት ያለማቋረጥ አቋረጥ ቃለ እግዚአብሔር የሚፈስበት አካባቢ አሁን ግን እንደሚፈስበት አሁን ደግሞ የሚፈጸም ደቀ መዛሙርት ይገደላሉ፣ ጎያ ቤቶች ይቃጠላሉ፣ ሰው ባላወቀው ነገር ይደበደባል፣ ቀሳውስ ይታሰራሉ፣ ይገረፋሉ። ወንጀለኛ ከሆነ ማንም ይታሰራልን። ወንጀለኛ ወንጀለኛ ነው። ይህን ማጣራት ያስፈልጋል። አኩፋዳ ብቻ ይዞ የወጣን ተማሪ ግን መግደል ተገቢ አይደለም። በእግሩ አስቢ፣ በእግሩ ስንቱን አገር ነው ተሰዶ ሄደው? እንደ ድሮ ግጥም ጠፋኝ፣ ተማሪ በሞተ በሰባት ዓመቱ ተምሮ ይመጣል ትላለች እናቱ አይደለ የተባለ በድሮ ዘመን እንደዛ። እና እኔ ባድሎ ሳይሆን በመላ ኢትዮጵያ ላሉት አብያተ ክርስቲያናት ዋኖቹ እነዚህ የአብነት ጉባኤ ቤቶች ናቸው። ይሄ እንደው እግዚአብሔር ወሳኝ መልክት ነው። በነገራችን ላይ እውነት እንነጋገር ከተባለ እንደው አስተውለን ካየነው ሰሜኑን ክፍል በተዋህዶ ሃይማኖት ጸንቶ እንዲቆም ያደረገው ማን ነው? እሁድ እሁድ የተለየ ስብከት ተሰብኮ እኮ ነው። የቅዱስ ያሬድ ዜማ እኮ ነው። አታውቁም እንዴ? ደቡብ ክልል ላይ እኮ የተጎዳ ነው። ብዙዎቹን እኮ ያጣናቸው የአብነት ትምህርት ቤት እኮ ስለሌለ እኮ ነው እንጂ። የአብነት ትምህርት ቤት እኮ ማለት የብረት ግድግዳ የወርቅ ጣራ እኮ ነው። ማን ይነቀንቀዋል እንዴ? 150 መዝሙረ ዳዊት በቃሉ ያጠና በአንድ ጴንጤጤስ ይወድቃል እንዴ? ይወድቃል ምን በቃሉ ብቻ በዜማ ሙሉ መዝሙረ ዳዊት እኮ በዜማ ነው። ይገርምሻል። ብሉይ ኪዳን በዜማ አዲስ ኪዳን በዜማ ሃይማኖተ አበው በዜማ ፍትሐ ነገስት ላይ በዜማ አለ ታነግሥት ላይ ያለን በዚህ ቅዱስ በጣም ዲበ በጣም የሚገርም ያ ደግሞ በአይምሮ ነው የሚሰርጽ። እኛ ሊቃውንት እኮ ጸሎቱም አስተምሮ ህዝቡን ቀጥ አድርጎ የያዘው። በሰሜኑ ክፍል እኮ አንድ ሰው ሲሞት ከበሮ ካልተመታለት ደስ ይለዋል፣ ጸሎት ተፍታቱ ካላማረ ደስ ይለዋል። ፍትሄ እግዚአብሔር ነው። የኛ ድርሻ መጸለይ ነው አይደል? ህዝቡን ከነሱ ለንቡ ነው ምን መከራ ቢወርድበት ኢትዮጵያ ትፈረስ ይላል እየሞተ ኢትዮጵያ ትኑር ነው የሚል ታውቃላችሁ አይደል እኔ ታስሬ አለኝ አሁን ባለፈው አንድ የሆነ አንድ ደበረ አለቃ ነው አይ እኔ ታስሬ የኢትዮጵያ ሰላም የምትሆን ከሆነ አሁን ምሰሩኝ አልኳቸው አለ አይገርምሽም ለዛ ነውና ይሄ በጣም ወሳኝ መልክቴ ነው ጉባኤ ቤቶቹ ላይ እንስራ የጠራኋቸው አይጉረሱ ስብከቶች ለኢትዮጵያ የብረት ግድግዳ የወርቅ ጣራ ናቸው በአራቱም አቅጣጫ ያለ አይኖቹን ለነዚያ ጉባኤ ቤቶች ዘወር ያድርግ እዛ ኋላ እነሱ ደግሞ አምርተው ለመስራቁም ለደቡቡም ለምዕራቡም ይልኩለታል። መላ ኢትዮጵያ ዳር እስከ ዳር እውነት ለመናገር ሲሆን ሌላውን እናሳምናለን መልሰን እናመጠዋለን። ያንኳን ባይሆን የራሳችን ክርስቲያኖች በፍቅር በደስታ፣ በስነ ልቡና ጥንካሬ በእውነተኛ ሃይማኖት ጸንተው እንዲኖሩ ማድረግ ይቻላል። ይህን ፕሮግራም የምታየው ሁሉ ነገሮችን በቅንነትና በእውቀት ላይ ብቻ ተመስርታችሁ ገምግሙ። ማንኛውንም ሀሳብ ለመቀበል ጭንቅላቴ ክፍት ነው። በዜግነት ኢትዮጵያዊ ነኝ፣ በሰውነት ዓለም አቀፋዊ ነኝ፣ በሃይማኖት ሰማያዊ ነኝ። እግዚአብሔር ከማሬ ማለት ነው፣ ይቅር ካለኝ። የደብረ ብርሃን መድኃኒዓለም ታሪክ ከአፄ ቴዎድሮስ ጋር የተያያዘ ነው ይታወቃል። አይ መቼስ ኢትዮጵያ ውስጥ እውነት እንነጋገር ከተባለ ጀግንነት እንዳጼ ቴዎድሮስ፣ ሃይማኖት እንዳጼ ዮሐንስ፣ ብልህነት እንዳጼ ጼ ምኒልክ፣ ግርማ ሞገስ እንዳጼ ኃይለስላሴ፣ ሁሉም የእኛ ናቸው። ስብሐት ለእግዚአብሔር። ይቆይ ናሁ